መከላከያ በሻቢያና ህዋት ላይ እርምጃ ወሰደ። ወያስ ባለ መረጃ አጋርቷል። ሰራዊቱ ባንዳና ባዳ ባላቸው ኃይሎች ላይ በጎንደር ትልቅ ድል ማግኘቱን ይፋ አድርጓል። ሰራዊቱ አገኘውት ያለውን ድል አስመልክቶ ጦሩን ለማበረታታት ጄነራሉ ወደ ውጊያው ቀጠና ማምራታቸው ታውቋል። ከቅርብ ጊዜ ወዲህ መንግስት ፋኖን እንደ ባንዳም ሻቢያን ደግሞ እንደ ባዳ በመግለጽ ለኢትዮጵያ ስጋት እንደሆኑ በስፋት እየተናገረ ሲሆን የዛሬው የጎንደሩ ዘመቻ ባዳ እና ባንዳ ሲል በገለጻቸው ኃይሎች ላይ ያነጣጠረ እንደሆነ ታውቋል። ይህ በእንዲህ እንዳለ ከአዲስ አበባ በአማራው ጦርነት አስቸኳይ ተኩስ አቁም እንዲታወጅ ተጠይቋል። ይህ ተኩስ አቁም ይታወጅ የሚለው ድምፅ የተሰማው የመንግስት ከፍተኛ ባለስልጣናት ባለሀብቶችን በሰበሰቡበት ወቅት ነው። በዝርዝር እናስደምጣችኋለን። በመጨረሻም የአቶ ጌታቸው ረዳ የአሰብ ጉዞ ሚስጥር ታወቀ። አቶ ጌታቸውና አምባሳደር ሬድዋን ሁሴን ባለፈው ሳምንት ከአሰብ 55 ኪሎ ሜትር ርቀት ቡሬ ግንባር መገኘታቸው ትኩረት ስቦ ነበር። የዚህ ጉዞ ዓላማ ሚስጥር በመጨረሻም ታውቋል። አፍሪካን ኢንተለጀንስ የጉዞውን ሚስጥር ይፋ አድርጓል። ሻቢያን ለማስወገድ የጦሩ ግስጋሴ እንዲቀጥል አዘዋል። እንመለስበታለን። ጌታቸው ረዳ ከሆመራ መልስ በሰጡት ቃለ መጠይቅ ስለ ወልቀይት የታሰበውን ዘርግፈውታል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ከሁመራ መልስ በሰጡት አዲስ ቃለ መጠየቅ የነ ኮሎኔል ደመቀ ዘውዱ አስተዳደር መፍረሱ አይቀሬ ነው ብለዋል። ወዲህ ደግሞ በጀነራል ታደሰ ወረደ የሚመራው የትግራይ ጊዜው አስተዳደር ካቢኔ በወልቃይት ጉዳይ መክሮ ውሳኔ ያሳልፈዋል። ትሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ አንድ አፍታ ሜዲያ ቤተሰቦች ከአንድ አፍታ ላአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። መከላከያ በሻቢያንና ህዋት ላይ እርምጃ ወሰደ ወይ አጽባለ መረጃ ናጋርተዋል። ሰራዊቱ ባንዳና ባዳ ባላቸው ኃይሎች ላይ በጎንደር ትልቅ ድል ማግኘቱን ይፋ አድርጓል። ሰራዊቱ አገኘውት ያለውን ድል አስመልክቶ ጦሩን ለማበረታታት ጄኔራሉ ወደ ውጊያው ቀጠና ማምራታቸው ታውቋል። ከቅርብ ጊዜ ወዲህ መንግሥት ፋኑን እንደ ባንዳ ሻቢያን ደግሞ እንደ ባዳ በመግለጽ ለኢትዮጵያ ስጋት እንደሆኑ በስፋት እየተናገረ ሲሆን የዛሬው የጎንደሩ ዘመቻ ባዳና ባንዳ ሲል በገለጻቸው ኃይሎች ላይ ያነጣጠረ እንደሆነ ታውቋል። ይህ በእንዲህ እንዳለ ከአዲስ አበባ በአማራው ጦርነት አስቸኳይ ተኩስ አቁም እንዲታወጅ ተጠይቋል። ይህ ተኩስ አቁም ይታወጅ የሚለው ድምጽ የተሰማው የመንግስት ከፍተኛ ባለስልጣናት ባለሀብቶችን በሰበሰቡበት ወቅት ነው። በአማራ ክልል ትንቅንቋ ይሏል ወንድም ወንድሙ ላይ የመዝዘው ቃታ አሁንም ወደ ሰገባው አልተመለሰም። የሞተው ወንድምሽ የገደለው ባልሽን የሚያስታውሰው የክልሉ የእርስ በርስ ጦርነት አሸናፊና ተሸናፊ በሌለበት አውድ ቀጥሏል። ከሰሞኑ ደግሞ በመተማ ጠረፍ በማዕከላዊ ጎንደር ከባድ ውጊያ ሲደረግ ሰንብቷል። ውጊያውን በተመለከተ ሁለቱም ኃይሎች መረጃዎችን ያሰራጩ ሲሆን መከላከያ ሰራዊቱ ትልቅ ድል ያስመዘገብኩበት ነው ሲል ሰሞነኛውን ድል ገልጾታል። ሰራዊቱ ከፍተኛ ድል አስመዘገብኩበት ባለው በዚህ ውጊያ ባንዳ ሲል ከጠራቸው የፋኖ ታጣቂዎች ባለፈ ባዳ ሲል የጠራቸው ኃይሎች መሳተፋቸውን ገልጧል። ይህንንም ጉዳይ እንዲህ ሲል ቃል በቃል ገልጾታል። የባንዳነት ተልኮ አንግቦ የመጣው የጽንፈኛው ኃይልና ባንዳውን አጅቦ የመጣው ባዳ ሳይመለስ ቀረ በማለት ሰራዊቱ በዚህ በማዕከላዊ ጎንደር ምስራቅ ሰቀልት ወረዳ አደረግኩት ባለው ውጊያም ከሰማንያ በላይ ታጣቂዎችን እንደደመሰሰና እንደማረከ የገለጸ ሲሆን የቡድኑ ጦር መሳሪያዎችንም እንደማረከ ተናግሯል። መከላከያ ተገኝቷል ያለውን ድል ተከትሎ የሰራዊቱ አባላትን ለማበረታታት የሰሜን ምዕራብ እዝ ዋና አዛዥ ሌተናል ጀነራል ብርሃኑ በቀለ ወደ ግንባር ማምራታቸውን ገልጸዋል። በዚህ ግንባር ጀነራሉ ንግግር ያደረጉ ሲሆን እንዲህም ብለዋል። የደመሰሳችሁትንና የማረካችሁትን የጽንፈኞች ስብስብ ባዳ ከሆኑና ከሀገራችን ታሪካዊ ጠላቶች ጋር አብረው የሚሰሩ ባንዳዎች ጭምር በመሆናቸው ባዳዎቹም ሆነ ባንዳዎቹ ቆም ብለው ሊያስቡ እንደሚገባ ትምህርት የሰጠ የማያዳግም እርምጃ ነው ብለዋል። ክፍለጦሩ ድል ብርቁ አይደለም ያሉት ሌተናል ጀነራል ብርሃኑ በቀለ እንደ ክፍለጦሩ ከዚህም በፊት ባካሄዳችሁ ስምሪቶች ሁሉ አንጸባራቂ ድል አስመዝግባችኋል። የዛሬውን ድል ግን ለየት የሚያደርገው በዜሮ ኪሳራ ባንዳዎችንና ተላላኪዎችን በመደምሰሳችሁና በመማረካችሁ ነው ሲሉ አነጋጋሪ አስተያየት ሰጠዋል። ከዚህ በተጨማሪም ይህን ድል ተከትሎ ፊልድ ማርሻል ብርሃኑ ጁላ ለሰራዊቱ አባላት የደስታ መልእክት መላካቸው ተሰምተዋል። የክፍለ ጦሩ አዛዥ ኮሎኔል ዘሪሁን ተረፈ በበኩላቸው በማዕከላዊ ጎንደር ዞን በምስራቅ ሰቀ ቀልተ ወረዳ ሲንቀሳቀስና የሕዝቡን ሰላም ሲያውክ በነበረው የታጣቂ ቡድንና ተላላኪዎቹ ላይ በወሰድነው ጥንቃቄ የተሞላው ኦፕሬሽን በጽንፈኛው አደረጃጀት ሁለት የብርጌድና የሻለቃ አመራሮችን ጨምሮ ሰማንያ ሲገደሉ ሰላሳ ምርኮኛና በርካታ ቁስለኛ መሆኑን ተናግረዋል። እንዲሁም አንድ መትረየስ፣ አንድ ስናይፐር፣ አንድ የጦር ሜዳ መነጽርና በርካታ የወገብ ትጥቅና የእጅ ቦምብና የቃታ መሳሪያ መማረኩንና ኦፕሬሽኑ የሚሆኑ 80 ለዜሮ በሆነ ውጤት ስለመጠናቀቁም ገልጸዋል። ይህ በእንዲህ እንዳለ ከአዲስ አበባ ባማራው ጦርነት አስቸኳይ ተኩስ አቁም እንዲታወጅ ተጠይቋል። ይህ ተኩስ አቁም ይታወጅ የሚለው ድምፅ የተሰማው የመንግስት ከፍተኛ ባለስልጣናት ባለሀብቶችን በሰበሰቡበት ወቅት ነው። ባለሀብቱ የንግድ ሚና ለሰላም ግንባታ በሚል ርዕስ ስለ ኢትዮጵያ የእርስ በርስ ጦርነትና ግጭታ አዙሪት በአዲስ አበባ ውይይት አድርጓል። የንግዱ ማህበረሰብ ባደረገው ውይይት ከወትሮ የተለየ ጠንከር ያሉ ሀሳቦችና አቋሞች የተንጸባረቁበት ሲሆን ሰላም ለማውረድ ተኩስ አቁም ወሳኝ መሆኑን ባለሀብቱ በድፍረት ተናግሯል። የንግዱ ማህበረሰብ ከውይይቱ በኋላ የመንግስት አካልም ጥይት የሚተኩሱትን ሳይንቅ ተኩስ አቁም አውጆ ሰላም ያውርድ የሚል የጋራ አቋም ይዟል። በኢትዮጵያ በተለያዩ አካባቢዎች የቀጠሉ ጦርነቶች ቁመው እውነተኛ እርቅና ሰላም እንዲወርድ የንግዱ ማህበረሰብ በጋራ አቋም ጠይቋል። የውይይቱ ተሳታፊ ባለሀብቶች መሳሪያ አንስተው እየተ ታገሉ ያሉት የኛው እህት ወንድሞች ናቸው፣ በማለት መንግስት ከታጠቁ ኃይሎች ጋር ድርድር እንዲያደርግ ጠይቀዋል። ችግራችንን ለምንድን ነው በክብ ጠረጴዛ የማንፈታው? ሲሉ የጠየቁት ባለሀብቶች ፖለቲከኞች የህዝብ ችግር ግድ ሌላቸው እንደሚገባ ገልጸዋል። ሁሉም አሸናፊም ተሸናፊም የሚሆንበት መድረክ ቢፈጠር ሲሉ የጠየቁት ባለሀብቶች ሰላም የሚመጣው ማንም ባልተገፋበት አካታች ንግግር ነው ብለዋል። ንግድ የሚሰራው ሰላም ሲሆን እንደሆነናም እንደሆነና ያለ ሰላም ደግሞ ምንም መስራት አይቻልም ሲሉም ተናግረዋል። ዛሬ በኢትዮጵያ ያለውም አብዛኛው ሰው ገበሬ በሆነበት ሀገር ሽንኩርት ኪሎ መቶ ብር የገባው በሰላም እጦት ምክንያት መሻገሪያ እያጣ ነው ብለዋል። ሰላም ሊመጣ የሚችለው ደግሞ መንግስትም ተቃዋሚዎችም በእውነት ስለ እውነት ከልብ እርቅና ሰላም ሊፈጥሩበት የሚችሉበት መድረክ ሲፈጠር ነው ሲሉም አስረድተዋል። በመጨረሻም የአቶ ጌታቸው ረዳ አሰብ ጉዞ ሚስጥር ታወቀ። አቶ ጌታቸውና አምባሳደር ረድዋን ሁሴን ባለፈው ሳምንት ከአሰብ 55 ኪሎ ሜትር ርቀት ቡሬ ግንባር መገኘታቸው ትኩረት ስቦ ነበር። የዚህ ጉዞ ዓላማ ሚስጥር በመጨረሻም ታውቋል። አፍሪካን ኢንተለጀንስ የጉዞውን ሚስጥር ይፋ አድርጓል። ሻዕቢያን ለማስወገድ የጦሩ ግስጋሴ እንዲቀጥል አዘዋል። ባለፈው ሳምንት መጀመሪያም አቶ ጌታቸው አምባሳደር ሪድዋን ሁሴንና አቶ ፍቃዱ ተሰማ በቡሬ ግንባር ቅኝትና ጉብኝት ማድረጋቸው እጅግ ትኩረት የሳበ ጉዳይ ነበር። ነጌታቸው የጉዟቸው ዓላማ ምን እንደነበር በወቅቱ የተገለጸ ነገር አልነበረም። ሚስጥራዊ መረጃዎችን አነፍንፎ በማውጣቱ የሚታወቀው የፈረንሳዩ አፍሪካን ኢንተለጀንስ በጉዳዩ ላይ ምንጮቹ ነገሩኝ ያለውን መረጃ ዛሬ ይዞ ወጥቷል። ዘገባው አቶ ጌታቸውና አምባሳደር ሬድዋን ሁሴን ሻቢያን ለመገርሰስ ከሚታገለው የቀይ ባህር አፋር ዲሞክራሲያዊ ድርጅት መሪ ጋር መወያየታቸውን ዘግቧል። ውይይቱ በስምራ ከተማ እንደተደረገ የጠቆመው ዘገባው ሻቢያን ለማስወገድ መደረግ ስላለባቸው ጉዳዮች በስፋት ተወያይተዋል ብሏል። እንደሚታወቀው ይህ ታጣቂ ኃይል ባለፉት ሳምንት ተጨማሪ ኃይል አሰልጥኖ ያስመረቀ ሲሆን ወደ ኤርትራ እርምጃ መጀመሩንም ይፋ አድርጎ ነበር ይህ የቀይ አባር አፋር ታጣቂ ድርጅት ሻቢያን ከስልጣን ለመገርሰስ የሚንቀሳቀስ ኃይል ሲሆን በቅርቡም ግዙፍ የሆነ ኃይሉ ወደ ኤርትራ እርምጃ መጀመሩን ይፋ አድርጓል። ቡድኑ ከቀናት በፊት ባሰራጨው የቪዲዮ ክሊፕ ላይ ከፍተኛ ቁጥር ያለው ጦር እንዳለው ያሳያል። ኃይሉ ኤርትራ ጦር ላይ እርምጃ መውሰድ የጀመረ ሲሆን በቅርቡ አስመራ ጠብቁን የሚል ንግግርም አሰምተዋል። ከኢህአዲግ ዘመነ መንግስት አንስቶ በአራት ኪሎ መንግስት ሲደገፍ የቆየው ይህ ቡድኑ በተለይም ባለፉት ሁለት ዓመታት ወታደራዊ ጡንቻውን እንዳፈረጠመ መረጃዎች ይጠቁማሉ። ቡድኑ በሰው ኃይል በስልጠናና በሎጂስቲክ አቅሙን አሳድጓል የተባለ ሲሆን ለሻቢያ የስልጣን ስጋት ከሆኑ አካላት መሃል በቀዳሚነት ይጠቀሳል። አሁን ባለው ሁኔታም የኤርትራን መንግስት የሚፋለሙ ሁለት ኃይሎች አሉ። አንደኛው ብርጌድ ናሕመዱ ሲሆን መሰረቱን በዲያስፖራ ኤርትራውያን ላይ ያደረገው ኃይል ነው። ሌላኛው ደግሞ በነፍጥ እየተንቀሳቀሰ ያለው የቀይ ባህር አፋር ዲሞክራሲያዊ ድርጅት ነው። በዓለም አቀፍ ተቃውሞ ላይ የተመሰረተ እንቅስቃሴን ሲያደርግ የቆየው ብርጌድ ናሕመዱ ከቀይ ባህር ዲሞክራሲያዊ ድርጅት ጋር በጋራ በመሆን ግንባር ፈጥሮ ወደ ነፍጥ ፊልሚያ በመግባት ከድርጅቱ ጋር መግባባት ላይ የደረሰ መሆኑን ከዚህ ቀደም ማሳወቁ ይታወቃል ይታወሳል። ጌታቸው ረዳ ከሁመራ መልስ በሰጡት ቃለ መጠይቅ ስለ ወልቃይት የታሰበውን ዘርግፈውታል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ከሁመራ መልስ በሰጡት አዲስ ቃለ መጠይቅ የእነ ኮሎኔል ደመቀ ዘውዶ አስተዳደር መፍረሱ አይቀሬ ነው ብለዋል። ወዲህ ደግሞ ጄኔራል ታደሰ ወረዳ የሚመራው የትግራይ ጊዜው አስተዳደር ካቢኔ በወልቃይት ጉዳይ መክሮ ውሳኔ አሳልፏል። ጌታቸው ከሁመራ መልስ ብስጭትና ስሜት በተቀላቀለበት አገላለጽ በሰጡት ቃለ መጠይቅ የወልቃይት አመራሮች ፈርተው እንጂ አማራ ነን የሚሉት ትግርኛ ተናጋሪዎች ናቸው ብለዋል። ጌታቸው በጥቅሉ አመራሮቹ ብለው የገለጿቸው እነ ኮሎኔል ደመቀ ዘውዱን ስለፈሩ ብቻ በአማርኛ እያወሩ አማራ ነን እንደሚሉ አድርገው ገልጸዋል። በቃለመጠይቁ መጠይቁ ላይ አመራሮቹም ወደ ባህር ዳር ሲሄዱ ስለሚፈሩ ነው አማራ ነን እያሉም በአማርኛ ያናገሩኝ እንጂ ትግረኛ ተናጋሪዎች ናቸው ሲሉ ተደምጠዋል። ጌታቸው ትግረኛ ተናጋሪዎች ሁሉ ትግሬዎች ናቸው አይነት አገላለጽ የተጠቀሙት ለአመራሮቹ ብቻ ሳይሆን ለወልቃይት ሕዝብ ጭምር ነው። የአካባቢው ሕዝብ ትግረኛ ተናጋሪ መሆኑን የጠቆሙት ጌታቸው ትግረኛ ቋንቋን መናገር መቻሉም ትግሬ እንደሆነ አመላካች አድርገው ገልጸዋል። ጌታቸው ከወልቀ ወልቃይት አመራርና ህዝብ ተሻግረው የአረጋ ከበደ አስተዳደርን የአማራ ክልል ሲለፋደድ ይውላል በማለት ወርፈውታል። ምንም እንኳን ጌታቸው ንኩል እንደመቀን ስለፈሩ ብቻ አማራንን እንደሚሉ ቢገልጹም ገና ህዋት ከስልጣን ሳይወገድ ጥያቄ አንስተው ሲታገሉ እንደነበር ይታወሳል። በአሁኑ ወቅት ወልቃይትን በዋናነት እያስተዳደሩ የሚገኙት አመራሮች በወልቃይት ማንነትና ወሰን አስመላሽ ኮሚቴነት ህዋትን ሲታገሉ የነበሩ ናቸው። ወዲህ ደግሞ በጀነራል ታደሰ ወረደ የሚመራው የትግራይ ጊዜው አስተዳደር ካቢኔ በወልቃይት ጉዳይ መክሮ ውሳኔ አሳልፏል። የአስተዳደሩ ካቢኔ በጉዳዩ ላይ ከተወያየ በኋላ ያሳለፈው ውሳኔ ወልቃይት በወረራ ተይዟል ብሎ እንደሚያምን በመግለጽ የትግራይ ግዛታዊ አንድነት አረጋግጣለሁ ብሏል። ካቢኔው በወልቃይት ጉዳይ ከተወያየ በኋላ ባወጣው መግለጫ የፌዴራል መንግስቱ የፕሪቶሮን የግጭት ማቆም ስምምነት አደጋ ላይ እየጣለ ነው ብሏል። የትግራይ ጊዜው አስተዳደር ካቢኔ በቅርቡ የተፈናቀሉ ዜጎችን ወደ ወልቃይት ለመመለስ በሚል ሽፋን እየተደረገ ነው ያለውን እንቅስቃሴም እንደማይቀበለው አስታውቋል። የትግራይ ተፈናቃዮች ወደ ወልቃይት ለመመለስ የተጀመረውን ጥረት ከህገ መንግስቱና ከፕሪቶሪያ ስምምነት ጋር የሚቃረን ነው በማለት ካቢኔው ውድቅ አድርጓል። እነ ጌታቸው ረዳ በኩል የተጀመረው ተፈናቃዮችን የመመለስ ጥረት የትግራይን የሰላም ተስፋን አደጋ ላይ የሚጥል ነው ያለው ካቢኔው፣ እንቅስቃሴው ፈጽሞ ተቀባይነት የሌለው መሆኑን ገልጿል። ካቢኔው በመግለጫው ጊዜው አስተዳደሩ የትግራይ የግዛት አንድነት አሳልፎ የሚሰጥ ውሳኔ እንደማይቀበል ሊታወቅ ይገባል ብሏል። የፌዴራል መንግስት ተፈናቃዮች ወደ ወልቃይት ለመመለስ በነጌታቸው በኩል የተጀመረውን የተናጠል እንቅስቃሴ አቁሞ ከጊዜያዊ አስተዳደሩ ጋር እንዲተባበር ካቢኔው ጥሪ አቅርበዋል።